የተንዊን ህግጋቶችን አህካማቸውን የምናይበት የትምህርት ክፍል ነው። ሱአል ጥያቄ፣ አንኑን ሳኪነቱ ወተንዊን ኑን ሳኪናና ተንዊንን ከም ሓለተን ለሁማ ኑን ሳኪናና ተንዊንን በምናገኝበት ጊዜ ከም ሓለተን ስንት ሁኔታዎች አሉ? ፊሂማ እነሱ ውስጥ ው ለሁማ ኑነሳኪና እና ተንዊን ስናነብ ስንት አይነት ያነባበብ ህግ አለው? ነው የሚለው ጥያቄ። ኢንሻ አላህ ወደ መልሱ ከማለፋችን በፊት ግን ማሂየ ኑነሳኪና፣ ኑነሳኪና ማነች? የሚለውን ለጀማሪ ተማሪዎች በደንብ ልታውቁ የሚገባው የትምህርት ክፍል ነው። ኑነሳኪና እሷ ማነች? ስኩን የሆነች ኑን ነች። ስኩን የሆነች ኑን ኑን ፊደል ስኩን ተደርጎባት ስትጻፍ በተጅዊድ የአጠራር ሂደት ኑን ሳኪና እንላታለን። ተንዊን ተንዊን ማለት ደግሞ የአናባቢዎች መደጋገም ፈትሐተይን፣ ዶመተይን፣ ከስረተይን እነዚህ ደግሞ ተንዊን ብለን እንጠራቸዋለን ማለት ነው። ናም ሁለቱም ኑን ሳኪና ማለት ስኩን የሆነች ኑን ተንዊን ፈትሐተይን፣ ከስረተይን እነዚህን በምናገኝባቸው ወቅት ተጽፈው ማለት ነው። ስንት አይነት የአነባበብ ሂደት አላቸው ነው ጥያቄው። አሁንም እዚህ ጋ ልናውቅ የሚገባው ነገር ኑን ሳኪናና ተንዊን አንድ ላይ ሊጠኑ ልክ እንደ ህግ አንድ ቦታ ላይ ስለነሱ ነሱ ልናወራ የተገባበት መንገድ ምንድነው? ሁለቱም አንድ አይነት የአነባበብ ሂደት ስላላቸው ነው። ኦኬ ምሳሌ ኑን ሳኪናን በጽሁፍ ጊዜ እናገኛታለን። ተንዊን ደግሞ በጽሁፍ አይገኝም፣ በንባብ ጊዜ ድምፁ ይገኛል ማለት ነው። ነገር ግን ሁለቱም ን የሚል የአማርኛ የሳድስ ድምፅ ስላላቸው፣ ሁለቱም ተመሳሳይ ድምፅ ስላላቸው በአንድ ላይ ሊጠኑ አንድ ላይ እንደ ህግ እንደ አህካም ልናወራቸው የተፈለገበት መንገድ ይሄ ነው ማለት ነው። ታዲያ እነዚህን ምልክት የያዙ ፊደሎች ኖነሳኪናን ስናገኝ ተንዊን ስናገኝ የሆነ ቦታ ላይ ከም ሓለተን ለሁማ ስንት አይነት ያነባበብ ያቀራር ሂደት አላቸው ነው ጥያቄው። ጀዋብ መልሱ ለሁማ አርበዑ ሓላት አራት አይነት ያቀራር አሕካም አላቸው። የመጀመሪያው አልኢዝሀር፣ ኢዝሀር ይደረጋል፣ ግልጽ ይደረጋል። ወልኢድጋም፣ አያይዘን ወይም ጨፍልቀን እናነባለን ላቅላብ ደግሞ ማለት ቀይሮ ማንበብ፣ ወእክፋ መደበቅ ወይም መሸሸግ። እነዚህን አራት ህጎች ተጠቅመን ኖነሳኪናን ወይም ተንንን በዚህ አይ መልኩ እናነባለን ማለነ። እነዚህን እንግዲህ አራቱን ህጎች እንሻላ ወደ ታች ሁሉንም በዝርዝር እንመለከታቸዋል። የመጀመሪያው ህግ ግን ል ማሀዱል ኢዝሃሪ ሉጋተን ወስጥላሃን ኢዝሃር የሚባለው ማሀዱል ኢዝሃሪ ሀድ ማለት ብይኑ ምንድነው ማለት ነው። ኢዝሃር የሚባለው ሉጋተን ወስጥላሃን በሉጋ በቋንቋ ደረጃ ሲተረጎም እና ወስጥላሃን በተጅዊድ ለማዎች ዘንድ የሚሰጡት ማብራሪያ አለ። ስለዚህ በዚያ መልኩ በሁለት አይነት መንገድ ሲተረጎም ምን አይነት ገለጻ አለውን? ጥያቄው፣ ጀዋብ መልሱ፣ አመል በቋንቋ ደረጃ ሲተረጎም እሱ አልበያኑ ግልጽ አድርጎ መቅራት ነው ማንበብ ነው ይላሉ። ሌላ የተጅዊድ ለማዎች ሲገልጹ ምን ይላሉ? ኖነሳኪና ወይም ተንዊንን በምናገኝ ጊዜ በትክክል ፍንቱ አድርገን ማሳየት ይጠበቅብናል። ኑኑን በትክክል ስኩኑን ማሳየት፣ ተሚኑ ከመጣ ተሚኑን በትክክል ግልጽ አድርገን መቅራት ወይም ማንበብ ይጠበቅብናል ማለት ነው ኢንሻአላህ። ወአም አልእስጥላሕ በተጅዊድ ዑለማዎች ደግሞ አገላለጽ ሲያብራሩት ኢዝሃር የሚለውን እሱ ኢዝሃር ብሎ ማለት ኢኽራጁ ማውጣት ነው ኩሉ ሐርፊን ሁሉንም ፊደሎች ሚን መኽረጅሂ ከትክክለኛ የመውጫ ቦታቸው ላይ ማውጣት ነው። ኦኬ ፊደላቶች የራሳቸው የሆነ መውጫ ቦታ አላቸው። ሚን ጠረፊ ልሳን ከመላሳችን ላይ የሚወጡ ፊደሎች አሉ። በመላስ ጫፍ ላይ የምንጠራቸው ፊደሎች አሉ። መሰለን ል፣ ሳ ምናምን ከሐልቅ ላይ ጉሮሮ ላይ ደግሞ ዓይን፣ ገይን የመሳሰሉ መሰሰሉ ከጀውፍ ከሆዳችን ላይ የሚወጡ ፊደሎች አሉ። በርካታ የመውጫ ቦታዎች አሉ። በአጠቃላይ ሁሉንም ፊደል ከትክክለኛ የመውጫ ቦታው ላይ ማውጣት ነው። ሚን ገይሪ ጉነቲን ጉና ሳንጠቀም፣ ሚን ገይሪ ጉነቲን ጉና ሳንጠቀም። ጉና ማለት ምንድነው? ካፍንጫችን ላይ ሚወጣ የሆነ ሚነዘር ድምጽ አለ ካፍንጫችን ላይ የሚወጣ ሚነዝር ድምጽ አለ። መቼ ነው እሱ የሚከሰተው? ፊደላትን ስናጠብቅ በተለይ ደግሞ ኑንና ሚም ፊደልን ሁሩፉል ጉና በመባል ይታወቃሉ። የጉና ፊደሎች ናቸው። ኑንና ሚም ሸዳ ሲኖራቸው ስናጠብቅ አፍንጫ ላይ ይመጣል ድምጹ። ያ ድምጽ ጉና ተብሎ ይጠራል ማለት ነው። ነገር ግን ኢዝሀር ላይ ፊደላቶችን ኑን ፊደልን ስኩን ስናደርግ ተንዊን ፊደላቶች ሲኖራቸው ጊዜ

ማ ማን ማን ናቸው ይላል ጥያቄው። ጀዋብ መልሱ፣ ሑሩፉሁ ሲታህ ፊደሎቹ ስድስት ናቸው። የኢዝሀር ማድረጊያ ፊደሎች ኑንንና ተንዊንን በምናገኝ ጊዜ በግልጽ ስኩኑን እንድናነብ እንዲሁም ተንዊኑን በግልጽ አድርገን ና ሳንጠቀም እንድንቀራ የሚያደርጉ ፊደላቶች የኢዝሀር ፊደሎች ስድስት ናቸው ብዛታቸው። ማን ማን ናቸው? ወሂየ እነሱ።

ከፊሎቹ ከፊሎቹ እና ማለት ናቸው። ከፊሎቹ ዑለማዎች ከፊሎቹ የተጅዊድ ምሁራኖች ሰብስበዋቸዋል አንድ ላይ ሰብስበ አድርጎ ገልጸዋቸዋል። እነዚህን ፊደሎች ማለት ነው። ፊ አዋኢሊ ከሊማቲን፣ በግማሽ ቤት ኒስፉ በይቲን፣ በግማሽ ቤት ወይም ደግሞ የግጥሙ የመጀመሪያ የመጀመሪያ ክፍል ላይ ያሉትን ፊደላቶች የኢዝሀር ፊደል ብለው ሰብሰብ አድርገው ገልጸዋቸዋል ፈቃለ እንዲህ አሉ አኺ ሃከ ዒልመን ሓዘሁ ጋይሩ ኻሲር ተማም አኺ ስንል የግጥሙ የመጀመሪያው አ ሃምዝን አገኘን የኢዝሀር ፊደል ነው ሃከ ስንል እዚህ ግጥም ውስጥ የመጀመሪያው ፊደል ሃ ሃ አለ ዒልመን ስንል ዓይን ሐዘሁ ስንል ሐ ጋይሩ ስንል ጋይን ኾ ሲሪን ኾ ፊደል አለ። እነዚህ ስድስት የግጥም ቤቶች የግጥሙ የመጀመሪያ የመጀመሪያውን ፊደል የኢዝሀር ፊደሎች ናቸው ብለን በአጭሩ ግጥሙን በቃላችን ለመሸምደድ ይመች ዘንድ የተጅዊድ ምሁራኖች ያዘጋጁት ግጥም ነው ማለት ነው። ተማ ማእም ትለቱ ዘሊከ አትተርቲብ ይላል። ለዚህ ምሳሌ ተራ በተራ እስኪ አቅርቡ፣ ለሁሉም ለሉም ፊደላቶች የሚለው ጥያቄው፣ ጀዋብ መልሱ፣ ሚሳል ኑኒ ኢንደል ሀምዘቲ ምን ማለት ነው? ሚሳል ምሳሌ፣ ኒ ለኑን ሳኪና ማለት ነው። ኑን ፊደል ስኩን ሆና ስትመጣ መጣ ኢንደል ሀምዝ ዘንድ ሀምዝ ፊደል ከፊት ለፊቷ ሲመጣ ከስድስቱ የኢዝሀር ፊደል ውስጥ አንዱ ስለሆነ ኑኗን ግልጽ አድርገን ፍንትዋርገን ና ሳንጠቀም እናነባታለን ማለት ነው።

ከፊት ለፊቱ ጋር ከስድስቱ የኢዝሀር ፊደሎች ውስጥ አንዱ ሀምድ ስለመጣ ተንዊኑን ኢዝሀር አርገን በግልጽ አድርገን ጉና ሳንጠቀምና ነባለን። ለዚህም ምሳሌ ሱረቱ ዱኻን ላይ የመጣ የቁርአን አንቀጽ አለ። ረሱሉን ሎን ረሱሉን አሚን ረሱሉን አሚን ኦኬ وهذا

ኦኬ ወሀዛ ፊ ከሊመተይኒ አሁን የቀረበላቸው ምሳሌ በሁለት ቃላቶች ላይ ነው። ሚሳሉሁ ሚን ከሊመትን አንድ ቃል ላይ ደግሞ ሳይነጣጠሉ ሲመጡ የን ሆነ የን ሆነ እንዲህ እያለ እንግዲህ ወደ ታች በርካታ የተጠቀሱ ምሳሌዎች አሉ ኪታባችሁ ላይ። ኢንሻ አላህ ይህንን ጊዜያችሁን በመጠቀም